የኢትዮጵያ የባሕር በርን በቀጥታ የማግኘት መብት ለማሳካት የአሁኑ ትውልድና የምሁራን ዋና አጀንዳ መሆኑ ተጠናክሮ መቀጠል እንዳለበት የዘርፉ ምሁራን ያስረዳሉ። የድሬዳዋ ዩኒቨርሲቲ የዓለም አቀፍ ሕግ መምህር አለም ሰገድ ደጀኔ እንዳሉት በታላቁ የሕዳሴ ግድብ ላይ የተሰራው የተቀናጀ ውጤታማ የዲፕሎማሲ ስራ የባሕር በር ጥያቄን ለማሳካት ምቹ ሁኔታን ፈጥሯል። ላለፉት አስርት ዓመታት የተዳፈነው የሀገራችን የባህር በር የማግኘት ዓለም አቀፍ መብት በይፋ የአደባባይ አጀንዳ መደረጉ ወሳኝ እርምጃ መሆኑንም ገልጸዋል። ባህር በር ያስፈልግናል፣ ግልጽ ነው። ከጉልበት በታች በሆኑ ዲፕሎማቲክ ሪሌሽንሺፖች ሴኪውርድ ማድረግ ይቻላል ብለን እናምናለን። የተጠኑ አካባቢያዊ ምክንያት ኢትዮጵያ የተሻለ ባርጌኒንግ ፓወር፣ የመደራደር አቅም ያላት ሀገር ናት። በርካታ ህዝብ አላት፣ በቀጠናው ማለት ነው በሰላም ማስከበር በፖለቲካውም ብትል የአፍሪካ ዲፕሎማቲክ ከተማ እንደመሆኗ መጠን የተሻለ የመደራደር አቅም አለ። በዋቻሞ ዩኒቨርሲቲ የታሪክ መምህርና ተመራማሪ አስራት ኤርሞሎ ኢትዮጵያ በሴራ የባሕር በር ባለቤትነቷን እንድታጣ መደረጓን አንስተው መንግስት የትውልድ ጥያቄ የሆነውን ይህን ጉዳይ በዲፕሎማሲ አማራጭ ለማሳካት የጀመረው ጥረት መጠናከር አለበት ብለዋል። ከሴኪሪቲ አንጻር እጅግ በጣም ብዙ ብዙ ወሳኝ ነገሮች አሉት። ከኢኮኖሚ አንጻር ደግሞ የሰርቫይቫል ጉዳይ ነው። ባሕር በር አላት ማለት ኢትዮጵያ እንዳለ ምትልካቸውን ምታገኛቸውን ገቢዎቿን በሙሉ ዶላሮቿን ዶላሮቿን በሙሉ ኢንቨስት አድርግበታለች። ከፍተኛ የሆነ የሰው የስራ ቁጥር የመቀነስ ፕሮባቢሊቲ፣ ሀገሪቷ የማደግ ፕሮባቢሊቲ ከፍተኛ ይሆናል ማለት ነው። ሰላማዊ አማራጮችን አሟጠን መጠቀም አለብን፣ ዲፕሎማሲን አሟጠን መጠቀም አለብን ነው። አሁን የጠቅላይ ሚኒስትሩ አካሄድም እንደዛ ነው። ስለዚህ ትክክል ነው። ጠቅላይ ሚኒስትሩ ብዙ እኮ አልሄድንበትም፣ ባህር በርን ለማግኘት የዲፕሎማሲ አማራጮች ለምሳሌ ቱርክ ባለፈው ኢትዮጵያንና ሶማሊያን መሀል ገብታ አስታርቃለች። ስለዚህ ያ ሜዲሽን ነው። ስለዚህ በሜዲሽንም ሆነ በኔጎሽሽን በተለያዩ ሜካኒዝሞችን ተጠቅማ ኢትዮጵያ የባህር በር የምታገኝባቸውን ሜካኒዝሞች መፍጠር ትችላለች። እንደ ኢትዮጵያ ላሉ በማደግ ላይ ለሚገኙ ሀገራት የውጭ ኢንቨስትመንትን ለመሳብ የገቢና የውጭ ንግድን ለማሳለጥ የባህር በር ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። በተለይ አንካራው ስምምነትን ማግስት ተከትሎ ብዙዎቹ ለኢትዮጵያ የባህር በር ጥያቄ ዓለም አቀፍ እውቅና የተሰጠበት ሁኔታ ስላለ ይህን እድል ተጠቅሞ እነዚህ ሀገራት የሶማሊያ መንግስት ላይ ጎረቤት ያሉ መንግስት ላይ ጫና አድርገው ኢትዮጵያ የሆነ ነገር ሰጥታ የምትቀበልበትና የባህር በር የምታገኝበትን መንገድ መፈለግ አለባቸው ብዬ አስባለሁ። ይህንን በደንብ እያጠናከርን መሄድ ይጠበቅብናል። ለአብነትም የዲፕሎማሲ ስኬት ማሳያ የሆነው የአንካራው ስምምነትን ጨምሮ የኢትዮጵያ የባሕር በር ጥያቄ ጉዳይ ዓለም አቀፍ አጀንዳ እንዲሆንና የበርካታ ዓለም ሀገራት ድጋፍ ያገኘ መሆኑንም አብራርተዋል።